አንዳንድ ጊዜ የህይወት መንገዳችን ወዴት እንደሚወስደንና ምኑ ጋር እንደምንሰበር አናውቀውም። ታዲያ ዋናው ጥያቄ ከዛ ውድቀትና መሰበር በኋላ እንነሳለን ወይ ነው። ታዲያ ለዚህ ጥሩ ምሳሌና ለብዙ ሰዎች ማስተማሪያ ሆና ያገኟትን ሞኒማ መዛሪ ዘ አይረን ሌዲ ኦፍ ፓኪስታን ብለው የሰየሟትን ጠንካራ ብርቱ ሴት ታሪክ ላጋራት ነው ይቺ ሴት ታዲያ የደረሰባትን ህመም በጠቅላላ ይሄ ነው ተብሎ ወደማይታሰብ አቅም ቀይረዋለች። ድክመቶቿን የጥንካሬ ምሳሌ አድርጋቸዋለች። ሐዘኗን የስኬትና የአሸናፊነት መገለጫ ያደረገች ብርቱ ጀግና ሴት ነች። ሙኒባ የተወለደችው መጋቢት 3 በ1987 እንደ ኤሮፓያን አቆጣጠር በብሉቺስታን ፓኪስታን ውስጥ ነው። ገና በወጣትነቷ ህልመኛ የነበረችና ስዕልን መሳል አብዝታ የምትወደው ሙኒባ ትልቅ ህልምና ለህይወት ትልቅ ጉጉት ነበራት። ታዲያ ህይወት ሌላ አቅጣጫን አስቀምጣላት ነበረ። ሙኒባ ያደገችው ባህልና ወግን አጥብቀው በሚያከብሩ ቤተሰቦች መካከል ነውና ገና በ18 ዓመቷ ቤተሰቦቿ ባቀረቡት የትዳር ጥያቄ መሰረት በባህላዊ መንገድ እሷ ፍጹም ደስተኛ ባትሆንም ጋብቻን መስርታለች። ከተጋባች በሁለተኛው ዓመት ላይ በ2007 እንደ አውሮፓውያን አቆጣጠር አስደንጋጭ የሆነ የመኪና አደጋ አጋጥማታል። ባለቤቷ መኪናውን እያሽከረከረ ባለበት ሁኔታ እንቅልፍ ይዞት መኪናውን መንገድ እንዲስት ያደርጓል። ታዲያ አስገራሚ ሁኔታ ባለቤቷ ከመኪናው ውስጥ ዘሎ በመውጣት ራሱን ሲያተርፍ ሙኒዋ ከዛ አደጋ ራሷን ለማትረፍ አልቻለችም። መኪናው ከተጋጨም በኋላ ብዙ ጊዜ ተገለባብጧል። የአንድ ዓመቷ ሙኒባ ያልጠበቀችው ሁኔታ ላይ ራሷን አገኘችው። ሙኒባ በአደጋው ከፍተኛ የሆነ ጉዳት ነበር የደረሰባት። የኋላ ጀርባ አጥንቶቿ በሙሉ ተሰብረዋል። የቀኝ እጁ አጥንትም ተሰብሯል። እንዲሁም ደግሞ ሪብሶቿ ሙሉ በሙሉ በሚባል ሁኔታ የተሰበሩ ሲሆን የሳምባዎቿም ላይም የደረሰውን ጉዳት ቀላል የሚባል አልነበረም። ታዲያ ሙኒባ ስለዚህ አደጋ ስትናገር፣ የአደጋው ማፈጠር እኔንም ህይወቴንም ሙሉ በሙሉ ቀይሮታል ትላለች። በሆስፒታል ውስጥ በነበረችበት ሁኔታና በቆየችበት ጊዜያቶች ውስጥ በጣም ህመም የተሞላበትና ከባድ ሀዘንና ተስፋ መቁረጥ ውስጥ የሚያስገባ ነበረ። ታዲያ አንዱን ቀን ዶክተሩ ወደ ሙኒባ ክፍል ያመራል። በጣም ጥሩ አርቲስትና ሰዓሊ መሆን እንደምትፈልግ ሰምቻለሁ፣ ግን በሚያሳዝን ሁኔታ ከዚህ በኋላ መሳል አትችይም ይላታል። ይህ ለሙኒባ ትልቅ ህልሟን እንደማጣት ነበረ። በቀጣዩም ቀን በድጋሜ ዶክተሩ ወደ ሙኒባ ክፍል አመራ። በስፓይንሽ ላይ በደረሰው አደጋ በጣም ከፍተኛና ከባድ ስለሆነ ለማስተካከል የማይቻል በመሆኑ በድጋሚ ለመራመድ አትችይም አላት። ሙኒባ እንደተናገረችው በሰዓቱ ስሜቴን ለመቆጣጠር በከባዱ ተንፍሼ ምንም አይደል ይሁን ብዬ አለፍኩት ትላለች። ለሶስተኛ ጊዜ ዶክተሩ ወደ ሙኒባ ክፍል ከባዱን ዜና ይዞ ይመጣል። በስፓይንሽ ላይ በደረሰው አደጋና በጀርባሽ ላይ ባለው ፊክሴሽን ምክንያት ልጅ መውለድ አትችይም ይላታል። ያን ቀን ለሙኒባ ፍጹም ሐዘን ውስጥና ተስፋ መቁረጥ ውስጥ ያስደረሳት ቀን ነበረ። ራሴን ለምን እንደተፈጠርኩኝ መጠየቅ ጀመርኩኝ። ለምን ታዲያ በህይወት እኖራለሁ? እነዚህን ሀሳቦች በምንም አይነት ሁኔታ ለማቆም አልቻልኩም እያለች ትናገራለች። ታዲያ ሙኒባ ይህንን የጨለማ ጊዜዋንና የደረሰባትን ሐዘን በህይወቷ ትልቁን ውሳኔዋን እንድትወስን አድርጓታል። በዚሁ ተሰብሬ አልቀርም፣ አልሸነፍም ብላ በጣም የምትወደውን ነገር በተሰበረ እጆቿን ቢሆን ለማድረግ ቀለምን አስመጥታ እዛ ሆስፒታል በተኛችበት አልጋ ላይ በቀለም ያሸበረቁ ስዕሎችን መሳል ጀመረች። ስዕሎቿን ለተመለከታቸው በልዩ ቀለማት ያሸበረቁ ነበርና ለሌሎች ሰዎች ፍጹም ውበታቸውን ሲያደንቁላት፣ ለሙኒባ ግን የውስጧን ህመም የምታወጣበትና ስሜቷን የምትገልጽበት መንገድ አደረገችው። ታዲያ ያለሷ የለውጥ መጀመሪያዋ ነበር። ሙኒባ በዚያ አላበቃችም። በፓኪስታን ውስጥ የፋሽን ኢንዱስትሪውን ባለችበት ሁኔታ ሰብራ ለመግባት የቻለች ሞዴል ነች። እንዲሁም ደግሞ በፓኪስታን ናሽናል ቴሌቪዥን ላይ በጋዜጠኛነትም ተሳታፊ ነች። በተጨማሪም ደግሞ በዩኤን የውመንስ ጉድ ዊል የህፃናትና የሴቶች መብት ተሟጋጅ አምባሳደርም ሆናለች። ሐኪሞች መውለድ እንደማችል ቢነግሯትም ሙኒዋን ግን እናት ከመሆን አላገዷትም። በፓኪስታን ውስጥ ከምትገኝ ትንሽዬ ከተማ አንድ ወንድ ልጅን በማሳደግ እናት የመሆን ህልሟን እውን አድርገዋለች። አሁን ላይ ሙኒባ መዛሪ ለብዙ ሰዎች ምሳሌና ተስፋ መቁረጥ በህይወት ላይ እንደሌለብን በተለያዩ መድረኮቿ ላይና አጋጣሚዎች ላይ አብዝታ ትናገራለች። ራሳችንንና ማንነታችንን አምነን ከተቀበልነው፣ ህመማችንን ወደ ጥንካሬ ከቀየርነው፣ ዓለም እኛ በሰጠነው ልክ ይቀበለናል ብላ ደጋግማ በተለያዩ ኢንተርቪዎችና በተለያዩ መድረኮች ላይ ይህንን ታስተምራለች። the world recognizes you. It all starts from within. ታዲያ ተመልካቾቼ ህይወት አልጋ በአልጋ አይደለችምና፣ በተለያዩ ሁኔታዎች ውስጥ ሞደቅ መነሳት እንኳን ቢያጋጥመን ሙኒባ ማዛሪን የመጣችበትን ጥንካሬና መንገድ አስታውሰን እሷ ይህንን ማድረግ ከቻለች እኔ የምችላለሁ ብለን መንገዳችንን መቀጠል ሁሌም ቢሆን ሞቲቬሽን ይሆነናል። በዛሬው ፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት ኮመንት ላይ ጻፉልን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ይቆዩን።